ሰላም፣ የዩቲብ ተከታታዮች፣ ዛሬም እንደተለመደ እናንተ ህልም ፍቺ ይዤላችሁ ቀርቤ ያለ ያለሁኝ ከህልሞቹ ጋር ደላይና እንደተከታተሉ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምፈልጉትን ኮሜንት ሴክሽን ስር ማስቀመጥ እንዳረሱ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ። የደውል ምልክቷ መጫ እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሶስት ቪዲዮ ካያችሁ በኋላ ካልተፈታ አልተፈታም ካላችሁ ስር ህልሙ ማስቀመጣችሁ እንዳረሱ። ላይክ ማድረጋችሁን ደግሞ አትርሱ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ቢዩቲሚ ሀይ መቅዲሻ ወንድሜ የሚያምር የሀበሻ ቀሚስ ለብሶ አየው። ማለትም ከለበሰው ሱሪ በላይ ማለት ነው። ያው ሀበሻ ልብስ የሚያመላክተው ጸጋ፣ ክብርን ትዳርን ነው የሚያመላክተው። በጣም ቆንጆ ነው። ናትናኤል መቅዲ ምነው የኔን ብቻ ዘለልሽው? ቀጣይ እጠብቅሻለሁ ውዴ። እሺ ያው እየዘለልኩ አይደለም፣ በተራ ስለሆነ የሚፈታ ያው ሶስት ቪዲዮ ቼክ አድርጉ እንዳልኳቸው እንደዛ አድርጉ። ሶስት ቪዲዮ ውስጥ ካጣችሁት ነው አልተፈታም ብላችሁ ልኩልኝ። እሺ ያው ደግሞ እዚህ ጋር ብታስቀምጪው መልካም ነበረሽ። ለማንኛውም ነው እዚህ ጋም ከገኘት ይፈታልሽ። መቢታ መግ አሜሪካ ለጉብኝት እጅ ሄጄ እንዴት ወጭቼ እዚህ ልቅር ብዬ እያሰብኩኝ ነበረ። ከዛ በፊትም ጥቁር ተርኪ ነው አሽ ተርኪ እና አሜሪካን በ በእልሜ እገባለሁ። እሺ፣ አንዳንዴ ያው በጣም አብዝተን የምናስብ ከሆነ አሁናች ያው አብዝተሽ የሆነ አሜሪካን ለመውጣት ወይም ደግሞ የሆነ ውጭ ለመውጣት ሀሳብ ካለሽ፣ ያ በድብቁ አእምሯችን ክፍል ይቀመጥና ያው ማታ ልናይ እንችላለን እና ሁሉም ህልም ሊሆን አይችልም። የሆነ ውስጣችን የሚያስበውን ነገር ልናይ ስለምንችል ማለት ነው። ምናሴ መቅዲ እንደነሽ፣ እግዚአብሔር ይመስገን። አለፍሽኝ። ከባለቤቴ ጋር ተለያይተናል፣ ግን በህልም እናቴ ቤት በሩጋ ይመጣና የጀርባ ሻንጣይ ይዞ አሁንም ደከመኝ ይለኛል። እኔ ቁጭ ብሎ ያረገውን ጫማ እና የቆሸሸ ካልሲ ሳወልቅ እና እኔም ላወልቅልህ ብዬ አወለቅ አውልቄ የጎረቤት ግቢ ላይ አደርገዋለሁ አደርገዋለሁ እና ሻው ወሰድ እለዋለሁ። በእናት ፍች ላይ መቅደያ አመሰግናለሁ። እሺ የሆነ በህይወቱ ጣውረድ እንደደከመው የሚያመላክን የሆነ ኃላፊነት ድካም ውስጡ እንትን እንዳለ ነው እንደዛ ለ ነው የሚያመላክትሽ እና ያው ከላዩ ላይ እንትን ማለቱ ጥሩ ነው። የቆሻሻ ካልሲ ደግሞ ይህ ቆሻሻ ኃጢያትን ነው። ካልሲ ደግሞ የውስጥ ማንነትን ስለሆነ የሚያመላክተው የሆነ ውስጡ እንትን ያላለ ነገር አለ። ግን ደግሞ አንቺ ከጎኑ እንደምትወኝ ነው የሚያመላክትሽ ያው የሆነ እንትን ያለበት ነገር እንዳለ ያው ቆሻሻ እንዳልኩሽ አጣትም ስለሆነ የሚያመላክተው የሆነ የከበደው ከዛ ነገር መላቀቅ የሚፈልገው ነገር እንዳለ ነው። እንደገና ደግሞ አንቺ እንደምረጁ የሚያመላክት የሚያመለክት እሺድ ሻወር ውሰድ ስትይው ነው ሻወር መውሰድ ያው ፈጣሪ በደል ንቅር እንዳለ የሚያመላክት ነው። ገላውን ሲታጠብ ግን ያው ካልሲውንም ማውለቁ መጥፎ የሆነ ማንነት፣ ጥሩ ያልሆነ ማንነትም ማስወገድን ነው። አጣትንም እንደዛው ማለት ነው። ቆሻሻ ያመስሉ ነው የሚያመላክተው፣ እና ከዛ መላቀቁ ጥሩ ነው። ሻወር ደግሞ ያው ገላ መታጠብ ፈጣሪ በደልን ኃጢአትን ቅር እንደሚል የሚያመላክት ነው። ስለዚህ ደግሞ ያው አንቺ በጎኑ እንደምትሆኚ አሁን ያለበት ትንሽ ጥሩ ያልሆነ ሁኔታ ላይ እንደሆነ የሚያመላክት ነው። መልካሙ መቅዲ እኔ አለፍሽኝ፣ ውዴ በህልም የተኮራረፍናት ጎረቤት አለች እና ከስራ ቦታችን መታ ከእህቷ ጋር እኔ ለእህቴ በቃ ሙሉ ማር ስሰጠን አየሁ። በቃ እሺ፣ ሙሉ ማር ስሰጠን አየሁ። ምክ ምንድን ነው ማር? በጣም ቆንጆ ነው፣ የምኞት መሳካትን ነው የሚያመላክተው። በጣም ቆንጆ ነው ማር። አላዛር ሰላም፣ መቅዲ ህልሜን ስለፈታሽ ስለፈታሽልኝ አመሰግናለሁ። ጸጋውን ያብዛልሽ። አሜን ብያለሁ። ዛሬ በህልሜ አንድ ቦታ ከማቃል ልጅ ጋር ቆመን በሩን በአንድ እጄ ይዤ እየከፈትኩ እየከፈትኩና እየዘጋው እናወራለን። ከዛ ዘግጄ በሩን በጆሮዋ ቀርቤ ጓደኛ አለሽ ስላት ዝም ትለኛለች። ከአመት በፊት ግን በአካል ጠይቃት አልተሳካም። ጠይቂያት ነው አልተሳካም ነበረ። እሺ ያው በር ሲከፈትም ሲዘጋም እንትን ነው። አንደኛ ሲዘጋ ማንም ሰው ወደ ቤታችን ዘውሎ እንዳይገባ ፍቃደኛ እንዳልሆንን የሆነ ዝም ብሎ ዘው ብሎ ወደ ቤታችን እንዲመጣ ፈቃደኛ እንዳልሆንን፣ በሌላኛው ደግሞ ሲከፈት ደግሞ ያው መልካም የሆነ ግንኙነት እንደሚኖር በቤታችን ነው የሚያመላክተው። የተከፈተ በር ያው በራሱ እንደ ህልሙ እንትንም ቢሄድም ልባችን ክፍት ማድረግ ያለብን ጊዜ ይኖራል። አንዳንዴ ደግሞ የሆነ እንትን ማድረግ ያለብን ዝም ብሎ ህይወታችን ውስጥ ሰው ዘው ብሎ ከገባ ህይወታችን ሊያመሰቃቀል ስለሚችል ማለት ነው ያ አንተን መክፈል መዝጋቱ